ካሜራ ማኑ ግን ምን አስቦ ነው መጨረሻውን ሳያሳየን እኮ ቁርጥ አደረገው? እና መጨረሻ ላይ ሀይሚነች ሶሲ ሶሲ ብላ የተጣራችው ጆሬማ አይደለም። ሰላም ቤተሰብ እንዴት ናችሁ? ሰላማች ይብዛ ውዶችዬ። ዛሬ እንግዲህ ያው የሃይና የብሩክ ቪዲዮ ማለት ነው። እውነት ለመናገር መጀመሪያ ስታዩት በጣም ነው የሚያበሳጨው፣ በጣም ነው የሚያናድደው። በተለይ ሁለቱም የሚያደርጉት ባልና ሚስት ተብየው ይህ ባልና ሚስት ሙድ የላችሁም ራሱ ሶሲ ዛሬ ባለባበሷ ተሸማቃለት ሞታ ቤት በጀርባዋማ ስታያት እኮ ሲደብር። ሴት ልጅ እንደዚህ ሰውነቷን ዝርግፍግፍ የሚያደርግ ልብስ ባት ልብስ ይመረጣል። አስር ከመቁነጥነጥ ሰፋ ያለ ልብስ ለብሶ ሰውነትን ከተት ማድረግ አይሻልም? ለነገሩ ስለ ልብሷ ምን አገባኝ። ግን በኋላዋ ሳያት ምናም በጣም ነበረ የሚደብረው። የምር ኧረ፣ ወደዛ እና ውዶች፣ ይ እንደነገርኳቸው እንግዲህ ያናድድ ነበረ ቪዲዮ ነገርም ቤተሰብ ማለት ነው። የምር ይሄን ቪዲዮ በተረጋጋ መንፈስ ዝም ብላችሁ ካያችሁት ሙሉ በሙሉ የሶፊ ሴራ ነው። ከዛ ያው ዳኒ ቢቀላቅል፣ የሶፊ ግን በቃ ሙሉ በሙሉ ሴራዋ ነው የምታደርገው ነገር። ለምሳሌ ሀይሚ ምን እንደሚያናድዳት ምን እንደሚያበሳጫት በደንብ አውቃለች፣ እና ከዛ ጋር ስታደርጋቸው የነበሩ አክቶች በሙሉ ሀይሚን ለማናደድ ነው። ሲቀጥል ደግሞ ብሩኬ አልገባውም፣ በየዋህነት ነው እሱ የሚያደርገው። እሷ ግን ብሩኬ እንኳን የእሷ ባይሆንም ግን ከሀይሚ እንድትለየው ትፈልጋለች። የምሬን ነው እንደዛ ነው የታየኝ ማለት ነው። ከሀይሚ በደንብ ነው እንዲለያ የምትፈልገው ልጅቷ። ለመሰላችሁ ሲያቁነጠነጣት ነበረ እንዴ ብሩኬን ትነካለች፣ ከብሩኬ ጠጋ ጠጋ። ዳኒ እሷን እንዲናገራት የሆነ ነገር ትገፋፋው ነበረ። ዝም ማለት ሁላ አትችልም። እየሳቀች ትጭራለች ነገር ዶሮ ዶሮ ነው የሚጨራው ሀይሚ፣ እያገላገለች ብሩኬን ወደ እሷ ተጎትተው ነበርና፣ ስለዚህ ይሄ ድብን ያለ ሴራ ነው። በቃ ልጅቷ ለመለየት ነው የምትፈልገው፣ ሁለቱንም ብሩኬ ደግሞ ይሄ ነገር አልገባውም፣ አልገባውም የምሬ ነው። ብሩኬ ዝም ብሎ በየዋህነት ነው የሚያደርገው ነገሩንና፣ ግን ሀይሚ ልትነቂ ይገባል። የምሬ እችል ልጅ ሴራዋን ብታከሽፊባት መልካም ነው። አንቺ ራሱ አልገባሽም እኮ ምን እየሰራች እንደሆነ። አንቺ ልክ ይዞች ተናደሽ ከዛ የራስሽን ነገር ትናገር ያለሽ። ግን እቺ ልጅ ከመካከላችሁ ገብታ በጣም ትልቅ ክፍተት መክፈት ነው የፈለገችው። አንደኛ ሴራዋ ነው ምላችሁ እኮ። ባለፈው ራሱ ደህና ሰው ብትሆን ብሩኬ ቤስት ፍሬንድ ነው ምናምን ትላለች አይደል? እና ለቤስት ፍሬንድ ላላችሁት እኮ ብዙ ነገር ትሆንለታላችሁ እሷ ቤስት ፍሬንዷ ያለችው የሚወዳትን ልጅ ያለቻትን ነገር አምጥታ ከዚህ ጋር ሚዲያ ላይ የተናገረች ነች። በዚህኛው እየገደለች በዚህኛው ይቅርታ ስትላት ነበረ። እና ይሄ ማላገጥ አይደለም? ማላገጥ ነው። ብሩኬ ደግሞ የዋሁ በእኔ ምክንያት ነው የተጣሉት፣ ከፍቅረኛ ዋጋ እኔ ነኝ ያጣለዋቸው እኔ ነኝ አስቸግሪያት ይላል። አይ እኔ ዋህ የዋህ እኮ ነው ብሩኬ። አንተ መቼ ገባ ለባካችሁ ለብርክ የምደውሉ ሰዎች ካላችሁ የምታገኙት ሰዎች ካላችሁ የመሬ ነው ከስቺ ልጅ እንዲርቅ ነገሩት። እሱ በየዋህነት ልትቀብረው እየፈለገች ነው። ግን እንዳታስቢ፣ ሶስ የምትባይ ልጅ ማለት ነው ከሀይሚ መቼም ልትለየዋችም። የየዋህ አምላክ ደግሞ ፈጣሪ ይጠብቀዋል፣ ፈጣሪ ይረዳዋል። ብዙ ጊዜ በየዋህነት ይጎዳለው፣ ሰዎች የዋህነትን ይጠቀማሉ ይላል። ይኸው እያየን እኮ ነው የዋህነቱን ተጠቅማ ከዚህ ላይ ስለ ሶሲ ይብቀኝና ማለት ነው። አሁን ትንሽ ስለ ብሩኬ መናገር ፈልጋለሁ። ይሄ እንትን ማለት ይሄ ብሩኬ ከእሷ ጋር ማይለይ ለምንድን ነው? ምንድነው የፈለገው? ከእሷ ጋር ከሀይሚ ጋር ለመለየት ስበብ ፈልጎ ነው የምትሉት? ይሄ ውሸት ነው። ምንም አይነት ስበብ አልፈለገም። ሲጀመር ሶሲን ሲያልፍም አይነካትም። ብሩኬ አይፈልጋትም። ሁላ እንደነገርኳችሁ በየዋህነት ነው ነገሮችን የሚያደርግ። እኔነ ያጣላዋት እኔ ያስታርቃታለሁ ብሎ ስላሰበ እንጂ ሌላ ሴራ ኑሮበትም አይደለም፣ በፍጹም እንደዛ ማድረግ ከፈለገ እኮ ከዚህ ጋር አምጥቶ ቪዲዮ የመቅረጽ ግዴታ እኮ የለበትም እንዴ! ምን ሆናችኋል? እናስተውል እንጂ። እና ለእሷ ነው ሲያብር የነበረው ለእሷ ነው ያገዘላት ስትሉ ማሰብ ያለባችሁ ብሩኬ ለሴት ልጅ ክብር ይጠነቀቃል። አይደለ፣ ልምታት ነው ያለው ዳኔ። ልምታት ሲል በቃ እንደማይመታት ነው የነገረው። አሁን ለምሳሌ እንደው ቢመታት ቢጠፈጥፋት እኮ እንዴ፣ ብሩኬ ለሴት ልጅ ክብር አለኝ ይላል እንዲ ዝም አለ ልትሉ ሰው የመጣለትን ነው የሚያወራው። እና የመጣለትን ባናወራ መልካም ነው። እንደውም ለሴት ልጅ ክብር ስላለው ልናደንቀው ነው የሚገባ ብሩኬ። ሃይሜ እራሱ እኮ በጣም ነው ደስ የሚላት ምን ያክል ለሴት ልጅ ክብር እንዳለው ይህን ስታይ። ምንም ትሁን ምንም፣ ሴት ልጅ ፍቅረኛ ስለሆነች፣ ሚስቴ ስለሆነች እንደፈለግኩ መጠፍጥ፣ ምንድን ነው መጠፍጠፍ፣ እፈልግ እችላለሁ ምናምን፣ ይሄ አይሰራም። እና ያን ነገር ነው ያስከበረው ብሩኬ። ሌላው ግን ትንሽ እኔ ከብሩኬ ላይ ቀር ያለኝ ዛሬ ምንድን ነው ማለት ይህም እኮ እኔ ነገር ነው ነገር ነው አልተማለ የምሬን ነው ሀይሚን ልክ እንደ ገነት ሁናብኝ እንደዛ ነው ማገኛት እያለ ነበር። ገነት ማለት እንግዲህ ያው ገነትን በቀላሉ አናገኘውም። መቼ ስኝ ኃጢአተኛ አደለን? ስንሄድ ጀሃነም ነው የምንገባው፣ ብዙዎቻችን ያው በንስሐ ካልጸዳ ነው ምላችሁ። በንስሐ ጸድቶ ኃጢአቱን ውልቅልቅ አድርጎ ተናግሮ የሄደ ሰው ጀነት ይገባል። በእርግጥ ገነት ማለት እና ብሩኬ የተሳሳተው ነገር እንደዚህ ተጠቦ ተጨንቆ እያገኛት ከእነዚህ እኩ የሆኑ ሰዎች ጋር ለምንድን ነው የሚቀላቅላት? ለምንድን ነው ብቻዋን ይቅርታማ ይጠይቃት? ከዛ ደግሞ ብቻዋን ጠይቆ ሃይሚ እምቢ ካለች እኛም ከሃይሚ ላይ እንፈርዳለን። የምሬን ነው፣ ሃይሚ እኮ አሁን ጥፋት አለባት። መጀመሪያ ላይ ይቅርታውን ተቀብላ ቢሆን ኑሮ ይሄ ነገር ባልመጣ ነበር። ይሄ ሁሉ ክፍተት ባልተፈጠረ ነበረ። ግን ደግሞ ያው እኔ ተስፋም አድርገው በቃ፣ ለግሉ አንድ ድል እሱም አንድ ድል እሷም አንድ ድል ተሰታቶ በቃ ይቅርታ መባባል አለባቸው። ሀይሚም ይቅርታ ከጠየቅሽ ይቅርታ አድርጊለት በቃ። እንዴ ምንድን ነው ይሄን ያክል ማለት? ምን እንጃ አላቅም። አንችን ፕራንክ ታደርጊያለሽ እኮ ሀይሚ፣ እሱም ፕራንክ ያደርግሻል። አንችን ፕራንክ ታደርጊያለሽ። ይሄ ለምንድን ነው የከረረው? እዚህ ከሀይሚና ከብሩኬ መካከል የሆነ ነገር እንደሌለ ታምኛለሽ? ወይም ደግሞ እኮ ብሩኬ ብሎሻል፣ በቃ የሰማሸው ነገር ካለ በግልጽ ንገሪኝ አለና የሰማሸው ነገር ካለ በግልጽ ነገር ይዩ እንዴ፣ በውስጥ ስታዳለ ምንድን ነው የማትገናኙት? እሷን ለማግኘት በጣም ከባድ ነው እያለ ነበር። ያ ማለት በውስጥ አይገናኙም እነዚህ ልጆች። ከፍተታቸው በጣም እየሰፋ ነው። ታዳ እንደዚህ ሀይሚና ብሩኬ አራባና ቆቦ ሆነው እየተራራቁ ስራ ነው ትላላችሁ እንደ እናንተ ሰዎች ግን እኔ ስራ ነው የምትሉ ሰዎች እንግዲህ ያው ጭንቅላታችሁ እንዳመነው ነው። እኔ ደግሞ አላምንም እንደዚህ ማለት ነው። እና ሁሉም ነገር ሰላም እንደሚሆን አምናለሁ። ብሩኬ ደግሞ በቃ እችን ብቻ ነው እኔ መናገር የምፈልገው ብቻ ነው። እና ይቅርታ ተጠያየቁ በቃ። እነዚህም ኮተቶች አትኮትታቸው ቢታረቁ ባይታረቁ ምን አገባ አንተ፣ የራሳቸው ጉዳይ። የምሬን ነው እንዴ? የአንተን ሰላም እያደፈረሱ እዚህ ጋር ወይ ሰላም አያወርዱ ወይ ለአንተ ሰላም አይሰጡ። ገደል ይግባ ሲፈልጉ።